ዛሬ እንግዲህ ብሩኬ ሲጠበቅ ነበር። እንዴት ተጠበቀውም እንግዲህ ዛሬ መልስ ሰጥቷል ማለት ነው አሳየኝና ከዛ በኋላ ይቼ ልመን ሲል ነበር ሃይሚ እንግዲህ ሃይሚ ደግሞ እኔ ምንድ ነው ማሳይህ? የሰራውን ራስ ታቅልም እንዲ ምንድ ነው ማሳይህ? ላሳይህ አልችልም። እሱ ደግሞ ካላሳየሽኝ አላምንም። ከሕይወቴ ወጥተሃል፣ ከሕይወቴ ወጥተሻል፣ ሂጅልኝ፣ ሂድልኝ። እየሰራችሁት ያለው ስራ እንዲሆነ ሁሉም ሰው ጠንቀቆ ያውቃል። ነገር ግን የምትነጋገሩት ነገር ጥሩ አይደለም። ማለት ፕራንክ ነው፣ ስራ ነው። ይሄ አሁን መታችሁ ኮሜንት ላይ ስራ አይደለም እኮ ትሉ ይሆናል። እናንተ ካልገባችሁ አልገባንም በሉ፣ አለቀ። ማይገባችሁ ከሆነ አይገባንም፣ አልገባንም በሉ። የሚሰሩት ሃይሚ እና ብሩኬ ስራ ነው። ዛሬ በመሀል ይሳሳቃሉ እኮ ፊታቸውን እያዞሩ፣ ሀይሚን ፊትዋን ዘወር እያደረገኝ ትስቃለች ብሩኬን ፊቱን ዘወር እያደረገ ይስቃል። የምሬ ነው ቪዲዮን ጥንቅቅ አርጋችሁ ካያችሁት ማለት ነው። እና ሁለተኛ ነገር ደግሞ ዛሬ አብሪሽ ስለ እናቱ፣ ስለ አስተዳደጉ እናቱ እንዴት ሆና እንዳሳደገችው እናቱ እንዴት አድርጋ ምን ምን ምን አድርጋ እዚህ እንዳደረሰችው እንግዲህ ተናግሯል። አዎ ማንኛውም እናት እንደዚህ ደግሞ ነው ልጁን ያሳደገው እውነት ለመናገር እና ሰላም እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ አቢ ነኝ። እዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም እና ጤና፣ ፍቅር ከእናንተ ጋር ይሁን። በእያላችሁበት አለም ዳርቻ ሁሉ እግዚአብሔር ይጠብቃችሁ እያልኩኝ አሁንም በአዲስ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ እና ሼር እንዲሁም ማስተያየት እንዲሰጡ ጻፍ እና በስት እና ጋብዣችኋለሁኝ። እንግዲህ ዛሬ የብሩኬ ምላሽ ምን ይሆን እያልን ስንጠብቅ ነበረ። እንዳልነውም እንግዲህ ብሩኬ ምላሹን ሰጥቷል። ምላሽ የሰጠው እንግዲህ ስታይኝ ሳየው ነው እማምንልሽ፣ እንጂ ካላየሁ አላምንልሽም፣ ያደረግኩት ነገር የለም። ሀይሚዬ ደግሞ አለ ልታማመን አለብህ ነው እንግዲህ። እውነት ለመናገር ያው ፍቅር ስትጀምሩ እምነት ይቀርማል እምነት ከሌለ ፍቅር ባዶ ነው። እውነት ለመናገር ብሩኬ ሀይሚን የማታምል ከሆነ ሀይሜ፣ ብሩኬን የማታምኒ ከሆነ ምንም ታስፋ የለውም። ከህይወቴ የወትሃል ወጣለኝ እየተባባላችሁ ነገ ፍቅሬ ማሬ እያላችሁ ልትመጡ የሚያልፍ ቃል ለሚያልፍ ቀን የሚያልፍ ቃል አትነጋገሩ ላለሁ በዚህ አጋጣሚ አሁን ዛሬ ልብ ብሎ ላዳመጣችሁ ሰው የምትነጋገሩት ነገር ጥሩ አይደለም። እውነት ለመናገር እና ቃላታችሁን ልትጠብቁት ይገባል። ፕራንክ ነው የምትሰሩት ነገር አሁንም። እኔ ፕራንክ ነው የምላችሁ እዚህ ጋር እውነት ስነግራችሁ የሚሰሩ ፕራንክ ነው አሁንም። ነገር ግን ሀይሚና ብሩኬ ፕራንክ ሲሰሩ ቪዲዮ አይታይላቸውም። አሁን ሀይሚ በትናንቱ ቪዲዮ ሁለት መቶ ሀምሳ ትገባለች ብዬ ነበረ ያያችሁ ስቀው ተጫውተው ሆነው በነበር የመጡት ትናንትና ሁለት መቶ ሀምሳ ትገባ ነበር ሃይሚና ብሩኬ ተሳሰቀው ሲመጡ ነው ህዝብ የሚወዳቸው ሴብም የሚያረጋቸው። እንደዚህ አይነት ነገር ሆነው ሲመጡ ህዝብ እንትን አይልም፣ ሴብም አያረግም፣ ብዙም ሰው አያይም። እውነቴን ነው የምነግራቸው። ፍቅር ሆነው ሲመጡ ግን ሁሉም ሰው ያያቸዋል፣ ይመለከታቸዋል። እና በእናንተ ፕራንክ አያብርም። ፍቅር ሆናችሁ ብትመጡ የበለጠ ሰውን ታፈራላችሁ ብዬ ነው። ፕራንክን ሌላ ሰው ቢሰራው ጥሩ ነው፣ እናንተ ፕራንክ ስትሰሩ ተመልካቾቻችሁ ብዙ የተደሰቱባቸው አይደለም። ባይነኝ እንዴኔ እንዴኔ ማለት ነው እና አብሪ ዛሬ ስለ እናቱ እንግዲህ ሲናገር ሰምታችሁታል ብዬ አስባለሁ። እናት ለዘላለም ትኑር። እውነት እናታችሁን እናት ያለቻችሁ እናታችሁን አስደስቷት፣ እውነት ነው የምላችሁ። በትንሽም ነገር ቢሆን እናታችሁ ፍክት እንዲትልላችሁ፣ ደስ እንዲላት፣ እውነት አስደስቷት። የምሬ ነው የምላችሁ። እልቅንስ ለእናታችሁ ኑር። የምሬ ነው እናታችሁን አስደስቱ። ለእናታችሁን በግንብ አስደስቷት እና የአብርሽ እናት እንግዲህ ፈገግተዋ ብቻ አሁን አቀማጥለው ነው ቁጭ አድርጓትና ደስ ይላል። እናት ለዘላለም ትኖርላለሁ። በዚህ አጋጣሚ ና ይህን ነው ምለው። አብርሽ እናት ለዘላለም ትኖርልህ ማለት ነው። አንተም ወደ ውታጅራ ሂድሃል መሰለኝ። ይህንን ነው ምለው። ብሩኬ፣ ሀይሚ፣ ይሄ ነገር እኮ እውነት ቢሆን እኮ ካሜራ ላይ አያወጡትም። አንድ ነገር ልበላችሁ። አሁን ይሄ ነገር እኮ እውነት ቢሆን ካሜራ ላይ አያወጡም እኮ ከካሜራ ጀርባ ተመካክረው የሚፈጡት ነገር ነው ይሄ ነገር። ግን እውነት ስላልሆነ እኮ ነው ካሜራ ላይ ይዘውት የመጡት ልንገራችሁ ብዬ ነው። መቼም ይሄን ሲነገራችሁ መቼም አይገባችሁም። ያው ቢገባችሁ ልንገራችሁ ብዬ ነው። ይሄ ነገር ስራ ስለሆነ ነው ካሜራ ላይ ይዘውት የመጡት እንጂ ይሄ ነገር እውነት ቢሆን ሃይሚ ከካሜራ ጀርባ ነው የሚነጋገሩት እንጂ፣ ሃይሚ ብሩኬን አሳልፋ ለካሜራ አትሰጠውም። ስራ ስለሆነ ነው። ካልገባችሁ ልንገራችሁ ብዬ ነው ማለት ነው የምነግራችሁ እና እየሰሩ ያሉት ስራ ነው። ስራ የሆነ እየተዋወቅን ግን የሚነጋገሩት ነገር ጥሩ አይደለም። ጥሩ አይደለም። ሴት ልጅ ረጋ ስትል፣ ወንድ ልጅ ወንድ ልጅ ረጋ ሲል፣ ሴት ልጅ እና የምትመላለሱት ነገር ትንሽ ብትረጋጉ። መች ጠራሁሽ? እኔስ መች ፈለኩሽ? አሁን ይሄ ነገ እናንተ የምትታረቁ ሰዎች ናቸው። ይህን እንዲህ የምትነጋገሩትን ቃላታችሁን ጥሩ አይደለም። እግዚአብሔርን እግዚአብሔርን እንደ ትናንትናም ሃይሚ ሰምታችኋታል ስትምል ብዬ አስባለሁ። እና የምትሰሩትን ስራ ቆም እያላችሁ እያስባችሁ ፕራንክ መሆኑን እያወቀ የሚሰራው ስራ የምትምሉትን መሀላ የለም። ካለ የለም አለቀ አለ ካልሽ ደግሞ በቃ አውጥተሽ ይሄው ከዚች ጋር ያየው በቃ ማሳየት አለቀ። ይሄ ነው። እና አንድ ነገር ደግሞ የምልሽ ነገር ቢኖር ደግሞ አንተም ብትሆን አንቺም እውነት ከሆነ እንኳን ይሄ ነገር በሰው ወሬ አትመኑ። ማንኛችሁም በእናንተ ብዙ ሰው እንትን እንደሚልባችሁ ታውቃላችሁ። ስለዚህ ለማንም ሰው በአይነ ብርሃንሽ ካላየሽ፣ አንተም ብትሆን በአይነ ብርሃን ካላየ እንደዚህ አይነት ነገር ከሆነ ትዳር ፍቅር ቀርቶ አይደለም ትዳር ቀርቶ አይደለም ፍቅራችሁም ያሰጋል። ስለዚህ ፍቅራችሁን ለፈጣሪያችሁ ሰጣችሁ ስራችሁን መስራት ይሄን ነው የሚለው። ሲጀመር ሃይሚና ብሩኬ ፕራንክ ስትሰሩ ጥሩ አይደለም። በቃ አነጋገራችሁ ጥሩም አይደለም። አለቀ። እናንተ መልካም ሆናችሁና ስቃችሁ ስትመጡ ህዝብ ይወዳችኋል፣ ህዝብ ይከተላችኋል። አለቀ። ይሄን የእህትነት ምክሬ እውነት ስናገር፣ ምክንያቱም ክብር የሚባል ነገር አለ፣ መከባበር የሚባል ነገር አለ። ተከባበሩ። ባል ሚስቱን ያከብራል፣ ሚስት ደግሞ ባሏን ታከብራለች። ገባችሁ አይደለም? ስለዚህ ልትከባበሩ ይገባል ብዬ አስባለሁ። ይህንን ነው የምለው። ውዶች እናንተስ ምን ትላላችሁ? እኔ እንግዲህ የተሰማኝ ይሄ ነው። እናንተ ደግሞ ከስራ ሳባችሁን ስጡ። ሃይሚና ብሩኬ ዛሬው ቪዲዮን ካያችሁት ብሩኬን ፊቱን አዙሩ ይስቃል። እሷም ስትናገር ፊቷን ዘወር አድርጋ ትስቃለች። እውነት ለመናገር ስራ ነው። እኔ ስራ ነው የምልበት፣ ራሴ ይሆናልኝ ምክንያት ስላለኝ ነው። እናንተ ይሄ ነው ስትባሉ እረ ስራ አይደለም እኮ ይሄ፣ እውነት እኮ ነው እያላችሁ የምታለቃቅሰው አላችሁ። ነገታ ያላችሁ ትሰማላችሁ፣ እሱ ገባችሁ አይደለም። ይሄ ነው ይሄ ነው እና እንግዲህ ሃይሚና ብሩኬ እንደዚህ አይነት ነገር ለእናንተ አያምርባችሁም፣ ባይኔ በመልካም ስራችሁ በሳቅ በጨዋታችሁ አብራችሁ እንዴት ትመጡ እንፈልጋለን እላለሁ፣ ማለት ነው። ይህን ነው እንግዲህ እኔ ልናገር የሚችለው እና እናት ያላችሁ ዘላለም ትኖርላችሁ እላለሁ። እወዳችኋለሁ፣ አከብራችኋለሁ። ወዳቸው ፈቅዳቸው ቤተሰብ ፈቅዳችሁ ቤተሰብ ለምታረጉ ለምታበረታቱኝ፣ ሀሳብ ለምትሰጡኝ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁንም። በቃ ቃላት የለኝም እኔ ለእናንተ እውነት። በጣም ጥሩ ጥሩ ልጆች አላችሁ፣ መልካም መልካም ልጆች አላችሁ። የሰውን እርገት የምትፈልጉና አመሰግናለሁ። ለኔ ወዶች፣ መልካም ምሽት። ባይ ባይ።